ቲና ተረጋጊ። እኔ ለአንቺ ቤት አልሰጥም፣ አላበድ ዳን የሚሉት ገብቷል እሺ። እንዳልሽ በህግ አስወጭ አስወጣት ነው፣ በራሷ ትውጣ። ሂጂ፣ ልብስሽን ሰብስቢ። እየቀለዳችሁ ነው። ቆይ ምንድን ነው የተፈጠረው? ያው ሁሉንም እንዳየሹ ነው። ዶክመንቱ እንዳለፈው ፎርጅድ ነበር እሽዋቅ እኔ ሽማግሌ ነፍሱን ካላጠፋሁት ውሻ ብለህ ጥራ። አረ ስለፈጠረ ሴትዮ ቢያንስ እንኳን ከዚህ መከራ ስራ ስሪ፣ ወይ ደግሞ ቤቱን ለቀሽ ውጪ። አንቺ ምን አገባሽ? መቼም እዚህ ቤት በአሁን ሰዓት ከአንቺ የተሻለ ቦታ እንዳለኝ ያክጅማ። አቤት አዎ፣ ያቺ ደነዝ እያለች የኔ መስራት ውርደት ነው። ልስቲና፣ ውርደት ማለት አባረራሉ ብሎ መባረር ነው። እያመሸከኝ ነው። ፍቅረኛለች እንደዛ ታደርጋለች ብለህ ነው? አዎ ዳኔ፣ እኔ አልታይ ብሎኝ እንጂ

ቴና በስተመጨረሻም የነ ቃሊድ የቤት ሰራተኝነት በመሆን እንግዲህ እየሰራች ትገኛለች ማለት ነው። ምክንያቱም እስካሁን ላደረገችው ልኳ ይህን ነው በማለት አሁን ላይ ትሁት ራሱ እጅግ በጣም ደስ ብሏታል። ምክንያቱም ያው ከዚህ በፊት እጅግ በጣም እንትን ትላት ነበር፣ አንቺ ዝቅ ብለሽ ሰራተኛ ነሽ ከኔ እኩል አይደለሽም፣ በጣም ብዙ ነገሮችን ስትናገራት ነበር፣ ትሁትን ማለት ነው አሁን ላይ ደግሞ ትሁት እንደፈለገች ሳሎን ላይ ቁጭ ብላ ቴሌቪዥን እያየች እየሰራች ምግብ የምሰራው ደግሞ ማለት ነው ራሷ ቴና ሆናለች። ከዚህ ቤት አስወጣቸዋለሁ፣ ቤቱ የኔ ነው። ማንንም እዚህ ቤት መኖር አይችልም እኔና ዳኔ ብቻ ነው መኖር የምንችለው አንተ አባት ግንዘ ከዚህ ቤት ውጣልኝ ትሁትም ልብስሽን አስተካክይ ውጪ ብላ ስትፎክር የነበረችው ቲና በስተመጨረሻም እነሱ ሳይሆኑ ከቤት የምትወጣው እሷ ሆናለች ማለት ነው ከቤት ግን አልወስ አልወጣም ምክንያቱም እኔ የቃል ሚስት ነኝ እስካሁን አልተፋታንም ስለዚህ አልወጣም፣ መቀመጥ መብት አለኝ በማለት እንግዲህ ተናግራለች። ያው ሽማግሌውን ቤቱ የኔ እንጂ የቃሊብ አደለም በማለት ከዚህ መቀጠል የምትፈልጊ ወይንም ደግሞ መቀመጥ የምትፈልጌ ከሆነ ነገሮችን እስከምታስተካክሉ ድረስ አንቺና ወንድምሽ በቤት ሰራተኝነት ትሰሪያለች ትሁት የምሰራውን ስራ እያንዳንዱ ትሰሪያለች በማለት እንግዲህ አስጠንቅቋታል። ሰላም ጤና ይስጥልኝ። ቻናሌ ተከታታዮቼ፣ ቤተሰቦቼ በያላችሁ በሰላማችሁ የብዛልኝ ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅ እጅግ በጣም አመሰግናለሁ። ግፈኛዋ ሚስት እና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ እንግዲህ ቀጣይ ፓርቲንን ይመስላል ማለት ነው። ያው የራስ ያልሆነ ነገር ለራስ ለማድረግ የሰውን ገንዘብ ለራስ ለማድረግ ከሰውነት በላይ ማለት ነው ገንዘብን አስበልጦ ወደ ሰው ህይወት ገብቶ የእነሱን የሆነ ነገር እወስዳለሁ እነሱንም አጠፋቸዋለሁ በማለት እንግዲህ በክፉ ስራዋ የምትታወቀው ቲና አሁን ላይ እጅግ በጣም ኮምሽሽ ብላ ተቀምጣ ትገኛለች ማለት ነው። ምንም ነገር መስራት እንደማችል ሆና ነው የተቀመጠችው። በነገራችን በነገራችን ላይ አሁን ላይ ራሱ ተንኮል እያሰበች ነው። በጣም ነው በስራዋ እንትን ያለችው ማለት ነው። ስህተተኛ እንደሆነች ታውቃለች። ያልተሳካላት በመሆኗ እጅግ በጣም ሀሳቧ ማለት ነው። ያልተሳካላት በመሆኗም እጅግ በጣም ተነዳለች፣ ተበሳጭታለች በራሷ ማለት ነው ራሷ በሰራችው ስራ እጅግ በጣም ስትናደር ነበር። በነገራችን ላይ ቴና ከብዙ ነገሮች አጥ ነው የምትሆነው ማለት ነው። እና ቃሊብን የመሰለ መልካም ማለት ነው፣ በጸባይ በስራ በሁሉም ነገር አባቱም ቢሆን እጅግ በጣም መልካም ሰዎች ናቸው ማለት ነው። እና እንግዲህ እሱን አልፈልግም ብላ ያንተ ልጅ እኮ ምንም ማድረግ አይችልም አይችልም ፍቅር መስጠትም አይችልም እያለች በጣም ብዙ ነገሮችን በታመመ ሰዓት ሽማግሌው ስለ ቃሊ ብዙ ነገር ስትናገር ነበረ ማለት ነው። እና ከዳኒ ጋር በመሆን ይህ ሁሉ ነገር እንግዲህ ሽማግሌው አያውቅም ብላ ነው እንትን የምትጫወተው። አሁንም አያስታውስም ምንም ነገር አያደርግም ብላ አሁንም እንግዲህ ከጥፋት ላይ ጥፋት እየደራረበች መታለች። በነገራችን ላይ ሽማግሌው እንድትቀየር ጊዜ ሰጥቷል። ቃል እንደዚህ በጣም ብዙ በትዕግስት ጊዜ ሰጥቷቸዋል ማለት ነው። ሁለታቸውም የብንቴና ብቻ አደለም፣ አይደለም ዳኒ ራሱ በጣም በብዙ ነገር ወደ ራሱ እንዲመለስ እና ከዚህ ውስጥ እንዲወጣ ብዙዎቻቸው በጣም መክረውታል ማለት ይቻላል። በሚናገሩት ቃላቶች እንዲሁም ትሁትም ደግማ ደጋግማ ትሁት ተናግራለች። አንተ ቀስ ብላ ከዚህ ውስጥ መውጣት አለብህ። እሷ የሌላትን ነገር እኮ አንተ ለማግኘት ነው በእሷ ሆነ መተ ለማግኘት እጅግ በጣም ትጣጣራለ። እሷ ሀብታም ሆና የራሷ ነገር ሆና እንደዚህ አንዳንድ እንትኖች እንደሚጠጉት እንኳን ቢሆን ቀጥታ ከእሷ ጋር ብትጠጋ ልታገኝ ትችላለ። ግን ደግሞ እሷም ደግሞ ሰው ተጠግታ ነው የሰው ሰው ሰው እኮ ነህ አንተ የተጠጋኸው። ስለዚህ ምንም ነገር አታገኝም። የምትወዳትን ኤደንን ራሱ እጅግ በጣም ለአንተ ትበዛብሃለች። ስለዚህ ባለህ ነገር ከእሷ ጋር መኖር ትችላለ። ወደ ራስ ተመለስ ዳኒ በማለት እንግዲህ ደግማ ደጋግማ ትሁት ስትነግረው ነበረ። አሁን ላይ ራሱ እሱ ራሱ እጅግ በጣም ቅብዝብዝ ብሏል ማለት ነው። ከምንም ነገር ከደግነትም ከክፉነትም አልሆንም ይሁን ማል መንገድ ላይ ነው የሆነው ማለት ነውና በዚህ ሁኔታው ያው ሽማግሌውም ከፊትም ተናግሯል። ዳን ይሄን ያክል ልቡ ክፋት አያስብም፣ ክፋት የለውም። እሷ ግን ሰውን ከመግደልና ሰውን ከማጥፋት ይብን እንኳን ወደ ኋላ አትልም። እሱ ደግሞ ያን ጊዜ እንኳን በታመምኩበት ሰዓት እሷ በጣም ብዙ ነገሮች ስታደርግ ተይያለ እየተቆጣት ነበር። ህይወቴንም ታድጉታል ማለት ይቻላል። ግን ደግሞ እሱ ገንዘብ ይፈልጋል እያለ እንግዲህ የዳኔ ፍላጎት ራሱ ሙሉ በሙሉ ሽማግሌው ሲናገር ነበረ ማለት ነው። እና በአንድም በሌላ በምናገራቸው ቃላቶች እንዲሁም ደግሞ ታሞ በነበረበት ሰዓት እንደሚራመድ እንደሚሄድ እንግዲህ ዳኔ አይቶት ነበረ። ሽማግሌውን ሲጠረጥር ነበረ፣ ይህ ሰው አልታመመም አውቆ ነው እያለ ለቴና ራሱ ሲነግራት ነበረ። ግን ደግሞ ዳኒ አሁንም እንደዛ ያ ሁሉ ነገር እየታየው እና ነገሮችን እያየ ይብን እንኳን ከሷ ፊት ራሱ አራቀም። ያ ማለት ከነቃል ቤት አጠቃላይ አልወጣም። አሁንም ተስፋ በማድረግ ገንዘብ አገኛለሁ በማለት እስካሁን ድረስ አለ ማለት ነው። ቴና አሁንም እንግዲህ ከጥፋቷ መማር ሳይሆን፣ እሷ አሁን ላይም ስህተት እየፈለገች ነው ማለት ነው። ምክንያቱም ሽማግሌውን አጠፋዋለሁ እያለች ነው አሁን ላይ። ሽማግሌውን ማጥፋት አለብኝ መግደል አለብኝ ብላ ለዳኒ ስትናገር፣ ደግሞ ለምንድን ነው አንቺ ስህተትሽን ማረም ሲገባሽ ከተተለች ስህተት እየሰራሽ የምትመጪው ለምንድን ነው? አረቴና ተረጋጌ እያለ ደግሞ ደጋግሞ እየነገራት ነው ማለት ነው። አንተም እኮ ከኔ ጎን እየቆም አይደለም ለምንድን ነው አንተስ እንደነሱ የምትሆነው? አንቺ ሲጀመር ከኔ ጋር መሽ በባለፈው እኮ ቤቱ በስምሽ ሆነ ሲባል እንኳን በደስታ ከጓደኞች ጋር ነው ሄደሽ የተዝናናነሽ። ኔ ትዝ ብዬሽ ያለው እንደ ትዝ እንኳን አላልኩሽም። ስለዚህ ምን ላንተ ብዬ ይሄን አደረግኩኝ ይሄን ሆንኩኝ ምናምን ነገር የምትዩ ነገር ኖርማል ማቆም አለብሽ ብሏታል፣ ማለት ነው ምክንያቱም ለራሷ ብላ ነው የምታደርገው ብሎ አምኗል ማለት ነው። እና ቀስ ቀስ እያለ ከእሷም ለመውጣት እየጣረ ይገኛል አሁን ላይ ማለት ነው። ግን ደግሞ እህቱ እንዳልሆነች እና እጮኛው እንደሆነች እንግዲህ ሁላቸውም የሚያውቁት ጉዳይ ነው። ግን ደግሞ አሁንም ሽማግሌውን እንዲሁም ደግሞ ቃሊብን እያታለለ ያለው ዳኒ እህቴ ነች፣ ስለዚህ እንደዚያ አታድርጓት ማለትም እጅግ በጣም እየከበደው መጥቷል። ለምሳሌ ከቃሊብ ጋር ለማስታረቅ ወይንም ደግሞ ላጠፋችሁ ጥፋት ይቅርታ ትበልህና አብራችሁ ቀጥሉ የማለት ሞራል ራሱ ዳኒ የለውም ማለት ነው። ምክንያቱም እህቴ ካቅም በላይ ነው ጥፋቶችን እያጠፋች ያለችው እና እኔን ራሱ አሸማቀቀች። ምን እንደምል ራሱ አላቅም። ምን ላድርግ ብለ ነው በማለት ያው ቃሌብ ጠይቆት ነበረ። እንደዚህ ስላደረግናት ስለምሰራ ምናልባት አንተ ቅር ብሎ ሲሆን እንዴ ከእህቴ ጋ በማለት እንግዲህ ተናግሮት በነበረ ሰዓት አረ አንዳንዴ ስርዓት ማሳዝማ ግድ ይላል ጥሩ ነው መስራት አለባት ምናምን በማለት እንግዲህ ምግብ እንድሰራና ማወቅ ያለባትን ነገር ማወቅ እንዳለባት እንግዲህ ያደረጋችሁት ነገር በጣም ጥሩ ውሳኔ ነው በማለት ዳኒ ለቃሊብ መልሶለታል፣ ማለት ነው። ዳኒ እህትህ እኮ ፍቅረኛ አላት በማለት እንግዲህ ስለ ቲና ደግሞ ቃሊብ ተናግሯል። አረ፣ ይህን እንኳን አታደርግም በፍጹም፣ በማለት ዳኒ መልሶ ነበር። ግን ደግሞ ቃሊብ አይ አላት እዚሁ አጠገቤ ሊሆን ይችላል እኔ ስለማላውቀው ነው እንጂ ሲለው፣ እጅግ በጣም ነበር የተሸማቀቀው ማለት ነው ዳኒ፣ ምክንያቱም የራሱ ስራ ስለሆነ ማለት ነው። እና ተሸማቆ ወዲሆኑ ነበር እየወጣው እንዲሁም ደግሞ ቃሊብ እና ሽማግሌው ከት ብለው ነበር የሳቁት ምክንያቱም ሲሸማቀቅ ስራውን ስለሚያውቁ ማለት ነው። እና አሁን ላይ እንግዲህ ገና ማለት ነው ቴና አሁን ላይ ዳኒን ይቅርታ ጠይቀዋለች፣ እንደዚህ በማድረጓ ስላልሰማችው። በተለያዩ ነገሮች ሲነግራት ነበረ። ቤቱ ራሱ ተፈረመልኝ ምናምን ነገር ብላ በደስታ ከሱ ጋር አብራ ሆቴል ቁጭ ብላ ስጠጣ ከዳኒ ጋር ዳኒ፣ በፍጹም ይሄን ነገር አላምንም፣ እኔ አላምንም፣ እንደሱ አትበለኝ፣ በቃ እኔ እኮ ቴና ነኝ እያለች ራሷን ከፍ እያደርገች ስታወራ ነበረ እና ቤቱን ያክል ነገር እንዴት በስንሽ ሊያደርግልሽ ይችላል? ይህማ ላይሆን ይችላል መጠርጠር ጥሩ ነው እያለ እሱ በራሱ ሲጠረጥር ነበር። እሷ ግን እንደዚህ አይነት ቃላቶችን አሁን መስማት አልፈልግም። እንዲሁም ደግሞ ከጓደኞቿ ጋር ሄዳ ተዝናንታ እንደፈለገች ስትመጣ አንድ ሳምንት ቆይታ ምንድን ነው አንቺ፣ ለምንድን ነው እንደዚህ የምትሆኝው? ተረጋጊ እያለ እሱም በጣም ደግሞ ደጋግሞ ከቤት ውስጥ የተፈጠረውን ነገር ተረጋግተሽ ምን ተፈጠረ፣ ምን ሆነ የሚለውን ነገር መረዳት አለብሽ ተይቴና እያለ እንግዲህ ደግሞ ደጋግሞ እሱም ቢሆን ማለት ነው ዳኔም ቢሆን መክሯት ነበረ። ግን ደግሞ እሷ ልትሰማ አልቻለችም። በዚያ በዚያ ጉዳይ ይቅርታ ጠይቀዋለች ባለመስማቷ ነገሮችን በሙሉ ስለቤቱ ስለቤቱ ሀሰተኝነት ማለት ያው ፎርጅት መወረቀት መሆኑን እንዴት አልነገርከኝም በማለት ዳንን ይዘው ነበር። እኔ አብዛኛውን እጠረጥር ነበር እንጂ አላውቅም፣ ግን ደግሞ እጠረጥር አለሁ እኮ። የጠረጠርከውን ለምን አልነገርከኝም? የሚል ጥያቄ ነበር የጠየቀችው። አንቺ ጊዜ አልሰጠሽኝማ፣ ተረጋጌ፣ እነግርሻለሁ ሰሞኑን እያልኩኝ እያልኩኝ አንቺ ምንም ሳይጣን ዘሽ ነው የመጣ ሽው እያለ ብቻ ሲቆጣት ነበረ። እሷም በዚህ ጥፋቷ ይቅርታ ጠይቃለች። ግን ደግሞ ኤደን ማለት ነው የዳኒ ፍቅረኛ መሆኑን ስታቅቴና እጅግ በጣም ከባድ ነው የሚሆነው። ዳኒን በጥስጥስ ነው የምታደርገው ማለት ነው። ምክንያቱም ያፉቴና ዳኒን በጣም ስለምትወደው ስለምታፈቅረው ይህን ሁሉ ነገር ከቃልብ የሆነን ነገር አንስቼ ከዳኒ ጋር ፍቅሬን አጣፍቼ እኖራለሁ ብላ ስለምታስብ ማለት ነው። እና ዳኒ የራሱ ፍቅረኛ ኤደን እንደሆነች ስታቅ እጅግ በጣም የምታብድበት የሚበጣበጡበት ፓርት ነው የሚሆነው ማለት ነው። ያው ቃልብ በነገራችን ላይ ኤደን፣ ምን ሊያስባል? ኤደን ጋር አብረው ይሆናሉ ወይንስ ደግሞ አይሆኑም የሚለውን ነገር እንግዲህ አብረን በሂደት የምናየው ይሆናል። ስለተሰጠው ወረቀት ወይንም ደግሞ አሁን ላይ ስለ ዳኒ ማለት ነው ዳኒ ያው አራት ሚሊዮን ብር ማለት ነው ከሽማግሌው ለመቀበል በጣም በተስፋ እየጠበቀ ይገኛል። ይህ አራት ሚሊዮን እንዴት ነው ምንድን ነው የምታደርግበት ብሎ ሽማግሌው ጠይቆት ነበረ። አንዳንድ ነገሮች ይሞላበታለሁ፣ በተርፎ በተረፎ ደግሞ ስራ ጀምርበታለሁ። እኔ አረጀሁ እኮ ትዳር መመስረት እፈልጋለሁ ከሄዱን ጋር እያለ እንግዲህ ከሄደን ጋር ትዳር ሊመሰረትበት እንደሆነ እሺ፣ በቃ ችግር የለውም፣ እጣ እናወጣለን። ሶስት እጣ ነው፣ ሁለቱ ብር ያለው ነው፣ አንዱ ደግሞ የሌለው ነው። ስለዚህ እጣውን እናወጣና የደረሰህን ነገር ከደረሰ ትሁት እውነት አባዬ ጠጣው ቢደርሰው ልሰጠው ነው ወይስ ወይን ደግሞ እጠውን ለመስራት ምን አስፈለገ? የሚል ጥያቄ ትሁት ሽማግሌውን ጠይቃ ነበረ፣ ግን ደግሞ ሽማግሌው መልስ ሰጥቷታል። እድል እንግዲህ ይሳካል ወይንም ደግሞ አይሳካም የሚለውን ማየት ስላለበት ነው በማለት እንግዲህ ተናግሯል። ይህም ደግሞ ለዳኒ ትምህርት ይሆናል ማለት ነው። ምክንያቱም የገባበት ነገር አሁን ወደዚህ ወደ ቲና የገባበት ነገር ምክንያቱም ገንዘብ ታገኛለች ከእሷ ጋር ገንዘብ እካፈላለሁ፣ ከተካፈልኩ በኋላ እንደፈለግኩኝ ከሄደንጋ ሕይወቴን የሚያምር ሕይወት መኖር እፈልጋለሁ ብሎ ይሄ ነገር እድሉ ሊደርሰኝ ይችላል የሚለውን ነገር ነበር ሲሞክር የነበረው ማለት ነው። አሁንም ደግሞ ይህ እድልም ሊሆንም ላይሆንም ይችላል የሚለውን ነገር ማወቅ አለበት ብሏል ባጭሩ ማለት ነው። እና የገባበት ነገር ሊሳካም ላይሳካም ይችላል መሳካት እንዳለም አንዳንዴ አለመሳካትም አለ ስለዚህ ይህ ነገር ዋና ፖይንቱን እንዲያውቅ ስለምፈልግ ነው የሚል መልስ ነበር እንትን ያሉት እንግዲህ በመጨረሻ ሶስት ወረቀት ተዘጋጅቶለት አንዱን መርጧል ምን ይመርጥ ይሆን የሚለውን አብረን የምናይ ይሆናል ውዴ ቻናል የተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ይኸው እንግዲህ በድጋሚ ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰቡን ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ እመኝላችኋለሁ።